ደበረ፣ ምን ማለት ነው? ተመልሰኛለሽ ደበረ ማለት ነው ነው። ባለፈው ሶሲ ሀይሚን ገፍትራ ስተድ ሀይሚ በተግባር አሳይሻለሁ ብላት ነበር። ይሄው በተግባር እያሳየች ነው ማለት ነው። ከዳኒ የሚወጣው አፍ እንግዲህ ሀይሚ ተመችታኛለች። ዛሬ እንግዲህ ፍፄ ለማስታረቅ በሀይሚ ቤት ተገንቶ ነበር። ና ፍፄ እንግዲህ ዛሬ ባልጠበቀው ባላሰበው መንገድ ጭራሽ እንኳን ሊታረቁ የመጨረሻ ተደባድበው ተለያዩ ማለት ነው። እና ጨረቃዎች ወዴት ወዴት እየሄዱ እንደሆነ የምር በጣም ግራ ቢገባም ሀይሚና ዳኒ እንግዲህ ምን እየሰራችው እንደሆነ ፈጣሪ ነው የሚያውቀው። ዳኒ ዛሬ በተለይ የተናገረው እንግዲህ ብሩክን የመጨረሻ አሳብዶታል ማለት ነው። ሀይሚ ተመችታኛለች፣ ለሀይሚ ስሜት አለኝ እያለ ነው ማለት ነው። ዳኒ እንግዲህ በዚህ ልክ ምን አስቦ እንደሆነ ዳኒ ሀይሚ የኔ ጠንካራ፣ ይሄ ቀን አልፎ የምናወራበት ጊዜ ይደርሳል እያለ ነው ማለት ነው። ዳኒ ማለት ነው። ብሩክ ደግሞ እንግዲህ የፈራውት ነገር ደረሰ። የዳኒ አላማ አንችን የራሱ ማረግ ነው ብዬ ነበር። ይሄው ቀኑ ደርሶ ዛሬ ተናገረ። ሀይሚዬ ተመችታኛለች፣ ለእሷ ስሜት አለኝ ብሎ ተናገረ ብሎ እንግዲህ ብሩክም ሼር አድርጎታል ማለት ነው። ዛሬ ዳኒ ማለት ነው የተናገረው ንግግር ሶሲን የሚያሳብድ ለአንቺ ጭንቅላት መስጠት ሲገባኝ ልቤን ሰጥቼ ተሳሳትኳል አለም። ላንች የሚገባሽ ጭንቅላት ነው እንጂ ልብ መስጠት አይገባም ነበር ብሎ አሳብዷታል ማለት ነው። እንዴት ነው በዚህ የወረደ ቃል የሚናገረው? ፍጽ አራቱን የሚዘመት ለማስታረቅማ ምንም አይሆን ነገር ነው። እኛ የምንፈልገው ሀይሚና ቦራን ተስማምተው እንዲመጡ ነው። ይህ ነገር ስራ ቢሆንም ብቻ ግን በጣም ከባድ ነው የምር። ሰላም ሰላም፣ ቤተሰብ እንዴት ናችኋል? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንዴት ናችሁ? አለን የጨረቃ ቤተሰቦች ስልችት እንዳላችሁ መረር እንዳላችሁ በጣም በጣም በጣም ይገባኛል። እውነት ለመናገር ሶስት ሳምንት አንድ ወር ሊሞላቸው ነው፣ እና ብሩክ ይሄን ነገር ከጀመሩ ማለት ነው። ብሩክ ነው መጀመሪያ የጀመረው። የእሱ ቪዲዮ ከተለቀቀ ሶስት ሳምንት ይላል፣ ኦልሞስት አንድ ወር ሊሞላቸው ነው ማለት ነው። ታዲያ ይህ ነገር እንዴት ነው? ዛሬ ሀይሚ ደግሞ በቲክቶክም መታ ነበረ እና በራሷ ቲክቶክ ማለት ነው እና ሀይሚ እንግዲህ ስለ ፍቅር ነው ያዜመች የነበረችው። እንግዲህ አፌን የፈተውትን በአንተ ነው እያለች በጣም እያዜመች ነበረ። ቀለበትም አስራለች። ቀለበት እጇ ላይ ብዙ ጊዜ ያናየም ነበር። ሰሞኑን አስራለች ማለት ነው እና ባለፈው ትክክለኛ ቦታው ላይ አልነበረም ያሰረች ማለት በዚህ ሁለት ቀን ሶስት ቀን ሶሲ ስትገፈትራትም አስራ ነበር ብላቸዋል። የጋን ጊዜ ያሰረችበት የጣቷና ዛሬ ሌላ ነው ፎቶ ማለት ነው እና ዛሬ ነው ትክክለኛ ቦታ ላይ እያሰረች ማለት ነው እና እንግዲህ ቡራ የገዛላት በስጦታ መልክ ነው ብሎ እንግዲህ ብሩክ ቀለበት አስሮላታል እሱ ነው ያሰረላት ብለን ነው የምናስበው እኛ ያው ከውጭ ሀገር ተልኮ ነው ያለ ብሩክ ግን ስለዚህ ሀይምዬ የቡራን ቀለበት ያሰረላትን አስራ ነው ስራውን እየሰራችው ያለችው ና ምንም ቢሆን እኔ እውነት ስናገር ማለት ነው ስራ ነው እየሰሩ ያሉት ና በዚሁ አጋጣሚ ደግሞ የሀይሚን የሚወዷት የሚያከብሯት በተለይ አንዲት ሄዴ ኮመንት እየጻፈችልኝ ነበር ና ምግብ እስከ መተው ድረስ ከስራ ራሱ ስራ ልተው ሁላ እያልሽ ነበረና፣ ይሄ አይገባም። እውነት ይሄ አይገባም። ቢያንስ እንኳን እኔ እንኳን ሁልጊዜ ስራ ነው ብዬ ባልናገርም አንዳንዴ ቪዲዮ ላይ ይናገራሉ፣ ሌሎችም ዩቱበሮችም ይናገራሉ ስራ መሆኑንና፣ እሱን እየሰማች ታዲያ በዚህ ልክ አንቺ ስራ እስከ ማቆም ድረስ፣ ምግብ እስከ መተው ድረስ አይገባም። በታምር ማለት ነው ለቤተሰቦችሽ ማሰብ አለብሽ ብዬ ነው የማሰብ። ሀይሚን በጣም ነው የምትወዳት፣ በጣም ነው የምታከብራት። ለሀይሚ ለብሩክም ትልቅ በቃ አንድ ላይ እንዲሆኑ ትፈልጋለችና የእውነት የሚለያዩ እና የተጣሉ መስሏት ነው ይሄን እያደረገች ያለችው። ስለዚህ እቴ ወደ ራስሽ ተመለሽ ለማለት ፈልጋለሁ ማለት ነው እና በጣም ነው የምር አስተያየት ሆና አይቼ በጣም ነው ያዘንኩት። የሁላችንም ተከታታይ ናት። እንግዲህ እውነት ለመናገር ማለት የፕራንኩ መጀመሪያ ብሩክ ቢሆንም ብሩክ እና ሶሲ እንግዲህ ምንም ቢሆን ይቅርታ እየጠየቁ ነው እስከ ዛሬ ድረስ ማለት ነው። ሲመራቸው ብቻ ግን በቃ ከዚህ በኋላ ይቅርታ እንጠይቅም ብለዋል። አሁን አልታረቅም ብላ ቤቱን እንዳለ በአንድ ግሩ አቁማ እስኪ ወንድ አልታረቅም ብላ በየቤቱ እያዞረች ቪዲዮ የምታሰራቸው ማናት? እስኪ ይሄ ሁሉ ዩቱብ ይሄ ሁሉ እንግዲህ ዛሬ ፍሴ ተጨመረ፣ አምስት ናቸው ማለት ነው። እንግዲህ በሶሲ ይለቀቃል፣ በዳኒ ይለቀቃል፣ በብሩክ ይለቀቃል፣ በሀይሚ ይለቀቃል። ዛሬ ከፍሴ ጋር አምስት ሆኑ ማለት ነው። ይሄ ሁላ ቪዲዮ እየተሰራ በየቤቱ እየተዞራ ቪዲዮ የሚለቀቅ አልታረቅም ብላ ህዝቡን እያንጓለለችውና እያንከረተተችው ያለችው ማን ናት? እስኪ ኮመንት ላይ አስቀምጡ፣ እኔም እናገራለሁ። የምሬን ምላችሁ ማለት እኔ በራሴ ማለት ሀይሚና ብሩክ በጣም የተጣሉ በጣም ተለያይተናል እያሉ ዛሬ ሁላ እየተናገሩ ነው። እኔ ተለያይተናን እንኳን ብለው ቪዲዮ ሰርተው ቢለቁ ወይም በቃ እኔና ሀይሚ ከዛሬ ቀን ጀምሮ ተለያይተናን ብለው ቪዲዮ ሰርተው ቢለቁ እኔ አላምንም ምክንያቱም እነሱ በጣም ብዙ ነገር አላቸው። በብዙ ነገር ብዙ ፕሮሚስ በብዙ እንዴት ነው ቃል የተገባቡት ነገር አለ እና ያን ነገር የአንድ አመት በላይ ጉዞ በእንደዚህ ነገር ያፈርሱታል ብዬ አላስብም። በጣም አርቀው ነው የሚያስቡ ሀይሚና ቡራ ማለት ነው ግን መለያየቱን ተውትና ሰሞኑን እኔ እየተጣሉ የተጋጩ መስሎኝ ነበረ። እውነት ማለት ነውና ምክንያቱም ከሚነጋገሩት ንግግር ማለት ነው ከሚነጋገሩት ንግግር እስኪ አሁን እንዴት ነው ቤተሰብ እየምሬ ነው ምላቸው። እስኪ አሁን በሚዲያ እንዴት ነው አሁን ዛሬ ብሩክ እያወሩ እያለ እንግዲህ እውነት የሚሆን የውሸት የሚሆን አላቅም፣ ስልክ አወራ ስልክ ሲያወራ ደግሞ ሀይሚ ለምን ክብር የለም ብላ ተናገረች። አስቡት እንግዲህ ማለት ነው ያላቸው መናናቅ። አሁን በሚዲያ እንደዚህ መናናቅ አለባቸው። ይሄን ነውን ያስተካክሉ እያልኩ ያለሁት እንግዲህ ሀይሚናተኝ በየቦታው እየዞሩ ቪዲዮ እንዲሰሩ አልታረቅም ብላ አገሩን እያንጓለለች ያለችው ሀይሚናት። እኔ አንዳንድ የምሬን ነው ምላችሁ። እና በቃ ቪዲዮ ይሰራል፣ አልታረቅም። ሁሌም ትጠራለች፣ አልታረቅም፣ ይቅርታ አድርጌላችኋለሁ፣ አትጥሩኝ። ትናንትናም አትጥሩኝ፣ ምንድን ነው የምትፈልጉት? በብሩክ ዙሪያ እንድትናገርኝ አልፈልግም ብላ ታልች ስናለ ሶሲ። ዛሬ ደግሞ ሀይሚ ለዳኒ በብሩክ ዙሪያ አያገባኝም ብላለች ማለት ነው። በብሩክ ዙሪያ አያገባኝም ማለት ብሩክ እናንተ እንግዲህ ያላችሁ ነገር ያልቃል እንደማለት ነው እንደተረዳዋት ማለት ነው። በቃ ማለቅ አለበት እንደማለት ነው የተረዳውት። ከሀይሚ ግን ደግሞ ዳኒ በቃ አመሰግናለሁ ፍሪደም ስለሰጠሽ ብሎ ደግሞ ነገሩን ቀየረው ማለት ነው። ዳኒ ግን የፈጣሪ ያለሽ፣ እንዴት ነው ነገሮችን የሚያቀሳስር ማለት ነው። ዳኒና ሀይሚ መታረቅ አይፈልጉም በቃ የምር ማለት ነው። በተለይ ሀይሚናት እንግዲህ ህዝቡን እያንጓለለችው ያለችው በቃ መቼ እሷ ሁሉ ነገር አብቅቶ እንታረቅ ብላ የመጣሽ ቀን የጋን ጊዜ ነው ነገሩ የሚቆም እንጂ አሁን ሀይሚናት በቃ መሪዋ ማለት ነው። የዚህ ሁሉ መሪ አልታረቅም ብላ የምታንጓልላቸው ሁላቸውንም ሀይሚናት ሚዲያውን እያንቀጠቀጠችው ያለችው ማለት ነው። በዚህ ላይ ግን የሚመላለሱት መልስ ግን በጣም ከባድ ነው የምር ማለት ነው። በጣም ማለት እንዲ ሀይሚና ብሩክ እንዲ ቪዲዮ እየሆነ ነው እንጂ በይገናኙ ይሻላል ብዬ አስባለሁ። የሚናገሩት መነጋገር አስባቸውታል። በይገናኙ ስላችሁ በቃ በእንደዚህ በጭቅጭቅ ማለት ነው፣ በተለይ በሰው ፊት፣ በሶሲና በዳኒ ፊት ማለት ነው። ሶሲ እንግዲህ ለማስታረቅ ከብሩክ ጋር ብዙ ጊዜ ለምነዋል። ምንም ቢሆን ማለት ነው እንግዲህ ዳኒና ሀይሚ ደግሞ ተበዳይ ናቸው አደለ? በቃ እነሱ ደግሞ አንታረቅም ብለዋል። ሊያ ፕራንክ ከተሰራ ቀን ጀምሮ ማለት ነው። ስለዚህ ቤተሰብ እየሰሩ ያሉት ነገር ስራ ነው ምንም ማድረግ አይቻልም። ስራ ነው እየሰሩ ያሉት ብቻ ግን ሀይሚና ቡራ፣ እኔ ሁሌ የምናገረው ነገር ቢኖር ሪኮመንድ ማድረግ የምፈልገው ነገር ቢኖር ቢያንስ ላፊ ቀልባት ትነጋገሩ። ባለፈው ሶሲ የሀይሚን ገፍትራት ሄደች ጊዜ ማግባት ከፈለግሽ አብራችሁ ተጋቡ ጉድጓድ ግቡ ብላ ሄዳ ነበር። ሀይሚ ደግሞ በተግባር አሳይሽ አለው ብላት ነበር። እና ይኸው ዛሬ ማለት ነው እንግዲህ ዳኒና ሀይሚ እያጨለሏቸው ይገኛሉ ማለት ነው። ሶሲ አበደች ማለት ነው። ምክንያቱም በቃ ሀይሚ ተመችታኛለች ብሎ ዳኒ ሲናገር፣ ሶሲ እንዴት እንደሆነች ማለት ነው የምትሆነውን የምትጨብጠው እናያጣቸው ማለት ነው። እና እንግዲህ ብሩክና ሶሲ እየጨለሉ ነው።